በአውሮፕላን ማረፊያ ጣቢያ ውስጥ በትኬት ቁጥጥር ስራ ላይ የተሰማራችው ካረን ፓነል በተሰማራችበት የስራ ዘርፍ ላይ ደስተኛ አይደለችም። ከበርካታ ተጓዦች ጋር በየደቂቃው የምታደርገው ምልልስ መሰላቸትን እየፈጠረባት ቀስ በቀስ የደስታ ስሜቷም እየጠፋ በምትኩ የመባከን ስሜት እየተጫነባት መጥቷል። በአንድ የቅዳሜ ምሽትም ታዲያ የመባከን ስሜቷ ውስጥ ሆና ወደ ቤቷ ስታመራ ያ ምሽት የሕይወቷ የመጨረሻ ቅጽበት እንደሚሆን አልገመተችም። በማግስቱ ጠዋት ለፖሊስ አንድ ስልክ ተደወለ። ደዋዩ ሰው የካረን ፍቅረኛ ቲም የሚባለው ግለሰብ ነው። በቤቷ ሳሎን ላይ ወድቃ እንዳገኛት፣ መተንፈስም እንዳቆመች ቲም በዘጠኝ አንዳንድ ለፖሊስ በገለጸው መልእክት አስተላለፈ። ፖሊስ በፍጥነት ሲደርስም በእርግጥም ካረን አሰቃቂ በሆነ ሁኔታ በተደጋጋሚ በስለት ተወግታ ሕይወቷ እንዳለፈ ተመለከቱ። ከምንም በላይ ግን አንድ ነገር አይናቸው ውስጥ ገባ። ከወደቀው የካረን አስክሬን አጠገብ ባለው ግድግዳ ላይ በሟች ካረን ደም የተጻፈ መልእክት አለ። ይህ የደም ጽሁፍ ሮክ አር ኦሲ ተብሎ የሚነበብ ሲሆን ምናልባት ሟች ካረን ከመሞቷ በፊት የገዳዩን ማንነት ለመግለጽ አስባ በሞትና በሕይወት መካከል እየተሰቃየች የጻፈችው ጥቁምታ ሊሆን እንደሚችልም ገምተዋል። በደም የተከተበው ሮክ የሚለው ጽሁፍ ምን ሊሆን ይችላል? በሚል ምርመራ ማድረግ ሲጀምሩ ያልጠበቁትን አንድ እውነት ተረዱ። ሟች ካረን ቀደም ብሎ ሮክ የተባለ ፍቅረኛ ነበራት። ይህ ሰው በተለይም ከአደንዛዥ እጽ ተጠቃሚነት ጋር በተገናኘ በተደጋጋሚ በፖሊስ ቁጥጥር ስር ውሎ የነበረ ሲሆን ከካረን ጋር የመለያየታቸው ምክንያትም ይኸው የአደንዛዥ እጽ ጉዳይ ነበር። ታዲያ የካረን የቀድሞ ፍቅረኛ በግዲህ በለችው ምሽት ሶስት ሰዓት ግድም ላይ ነው። በአስክሬን ምርመራ ውጤት መሰረትም ከ17 ጊዜ በላይ በተለይም ደግሞ ሟች ካረን ጽሁፎችን ለመጻፍ የምትጠቀመው የግራጆቿን እንደሆነ ሲታወቅና፣ ነገር ግን በግድግዳው ላይ የሮክን ስም ለመጻፍ በቀኝ እጆቿ ጣቶች ላይ ከቀሩት የደም ነጠብጣቦች ሲታይ በእርግጥም ሟች ካረን በግድያው ላይ በግድግዳው ላይ ያለውን ጽሁፍ እንዳልጻፈችው ግምት ተያዘ። በዚህ ጊዜ ነበር መርማሪዎቹ ከግድያው ጀርባ ካረንን በቅርበት የሚያውቅ ለቀድሞ ፍቅረኛዋ ግንኙነቷን የተረዳ ሰው ሊኖር እንደሚችል መጠራጠር የጀመሩት። የፍቅር ግንኙነቷን ሊያውቅ የሚችል ማን ሊኖር ይችላል ሲባል ደግሞ በመርማሪዎቹ እሳቤ አንድ ሰው ወደ አእምሮአቸው መጣ። ካረን እንደተገደለች ለፖሊስ በዘጠኝ አንዳንድ መልእክት ያስታወቀው የካረን ፍቅረኛ ቲም። መርማሪዎች የቲምን የቀድሞ ታሪክ ሲመለከቱም አንዳች አስፈሪ ታሪክ ከበስተጀርባው ተሸክሟል። በቀደመ ሕይወቱ በነፍስ ማጥፋት ሙከራ ወንጀል ጥፋተኛ ተብሎ ለ12 ዓመታት እስር ቤት ያሳለፈ ሲሆን ከእስር ከተፈታ ከወራት በኋላም ካረን በስራዋ ደስተኛ ባልነበረችበት ወቅት ፍቅረኛዋ ሆኗል። ታዲያ ፍቅረኛዋ ቲም አስፈሪውን የቀድሞ ታሪክ ለካረን ነግሯት ነበርን? ይህንንስ እያወቀች ካረን በግድያ ወንጀል ከሚጠረጠር ሰው ጋር እንዴት አብራ ልትኖር ትስማማለች? በመሰል ጥያቄዎች ውስጥ እየተብሰለሰሉ ካረን ሞታ ከተገኘችበት መኖሪያ ቤት ውስጥ ካለው ጠረጴዛ ላይ ከተገኘው የፒዛ ቁራጮች ላይ በትኩረት የምርመራ ስራቸውን አከናወኑ። በተከናወነው ጥልቅ የፎረንሲክ ምርመራ ካረን በሆዷ ውስጥ አንዳችም አይነት ፒዛ መመገቧን የሚያሳይና የሚያረጋግጥ ነገር የለም። ታዲያ ከቀረበው ፒዛ ላይ ሶስቱን ቁራጮች አንስቶ ማን ተመገባቸው? ምናልባትም የበላው ሰው የጣት አሻራ በፒዛው ካርቶን ላይ ሊኖር ይችል ይሆንን? በእነዚሁ ጥያቄዎች መነሻነት የፒዛ ካርቶኑ ላይ የአሻራ ምርመራ ለማድረግ ጥረት ሲጀመርም ሊገመት እንደሚችለው በጣም በርካታ የጣት አሻራዎች ከካርቶኑ ላይ ተነበቡ። ምክንያቱም ደግሞ ካርቶኑ ከሬስቶራንት ጀምሮ ካረን ጋር እስኪደኛው በእርግጥም ከግድያው ወንጀል ጋር ሊገናኝ የሚችለው አሁን ትኩረት አድርገው እየመረመሩት የሚገኝ የካረን ፍቅረኛ ቲም በካርቶኑ ላይ የጣቱ አሻራ ተነቧል። ይህ የጣት አሻራ ማስረጃ በእርግጥም ከካረን ግድያ ጋር በተገናኘ ቅረኛዋ ቲምን ዋነኛ ተጠርጣሪ አደረገና ና ቀድሞ በግድያ ወንጀል ሙከራ ተጠርጥሮ አስራ ሁለት ዓመታትን በእስር ያሳለፈው ቲምን በቁጥጥር ስር ማድረግ የመርማሪዎቹ ተቀዳሚ ስራ ሆነ። ቲም በቁጥጥር ስር ከዋለ በኋላ በሰጠው ቃል ግድያው በተፈጸመ ምሽት ሮላን የተባለ ወዳጁ ጋር እንደነበረ ተናገረ። ይሁን እንጂ የስልክ መረጃውን ወስደው የጂፒኤስ እንቅስቃሴውን ሲመለከቱ በግድያው ምሽት ሶስት ሰዓት ከ42 አካባቢ ላይ ቲም በካረን መኖሪያ ቤት አቅራቢያ ለጓደኛው ሮላን የደወለበትን የኔትወርክ መረጃ ማግኘት ቻሉ። ይህም ማለት በግድያው ምሽት የታዘዘው ፒዛ በመጣበትና ካረን እንደተገደለች በታመነበት በነዛ ሰላሳ ደቂቃ ውስጥ ምናልባትም ቲም አብሯት ሊሆን የሚችልበት የሰፋ እድል አለ። እርግጥ ነው ቲም ከግድያው ጋር ሊገናኝ የሚችልበት ማስረጃ ጠቋሚዎች ቢሆኑም በእርግጥም ቲም ነፍሰ ገዳይ መሆኑን የሚያረጋግጥ ጠንካራ ማስረጃ ማግኘት መርማሪዎቹ ቅድሚያ ሰጥተው እየሰሩት ያለ ጉዳይ ነው። በተገኙት ፍንጮችም የተበረታቱት መርማሪዎች በትክክል ገዳይነቱን የሚያስረዳ ማስረጃቸውን ማሰባሰባቸውንና ማሰሳቸውን ቀጠሉ። በዚህ ጊዜ ነበር ከካረን ጥፍሮች ስር ካረን ከመሞቷ በፊት ራሷን ለመከላከል በምታደርገው ጥረት ከጥፍሮቿ ስር የተገኙት ከሰው ገላ ላይ ተልጠው የተወሸቁትን የቆዳ ፍቅፋቂዎችን ማግኘት የቻሉት እነዚህ የሰው ገላ የቆዳ ፍቅፋቂዎችም በምርመራው ሂደት ላይ የመጨረሻውን የማረጋገጫ ማተም ይዘው ብቃሉ። ቆዳ ፍቅፋቂዎቹ ወደ ላብራቶሪ ተልከው ምርመራ ሲደረግባቸውም ተልጠው በካረን ጥፍሮች ስር የተገኙት ቁርጥራጭ የገላ ብጥጣሾች የተጠርጣሪው የካረን ፍቅረኛ ቲም መሆናቸው በዲኤንኤ ተረጋገጠና ቀድሞ በግድያ ሙከራ ወንጀል አስራ ሁለት ዓመታትን በእስር ያሳለፈው ቲም አሁን ደግሞ በድጋሜ ካረንን በተደጋጋሚ በስለት ተወግታ ከተገደለችበት አሰቃቂ የግድያ ወንጀል ጀርባ ያለው ነፍሰ ገዳይ እንደሆነ አረጋገጡ። ቲም ነፍሰ ገዳይ ሆኖ ሳለ ፍቅር ልትሰጠው እጇን በዘረጋችለት ካረን ላይ የፈጸመውን አሰቃቂ ወንጀል ለምን ሊፈጽም ይችላል የሚለውን መመለስ ነበረባቸውና መርማሪዎቹም ይህንኑ ስራቸውን። ነፍሰ ገዳዩ ቲም ስለቀደመ የወንጀለኝነት ታሪኩ ለካረን አልነገራትም ነበር። ከወራት በኋላ ግን በአንድ ምሽት ሚስጥሩን አፍረጥርጦ ነገራት። እኔ በግድያ ወንጀል ታስሬ አስራ ሁለት ዓመታትን በእስር ቤት አሳልፍ ያለሁም ሲል አስረዳት። ካረን ይህን ጉዳይ ስትሰማ የሰማችውን ማመን አልቻለችም። በፍርሃት ተከባ ከቲም ጋር ያላትን የፍቅር ግንኙነት ለማቆም ወስናለች። ውሳኔዋን ለቲም ስትነግረውም በመከዳት ስሜት ውስጥ የገባው ቲም ከእርሱ ውጪ የሌላ የማንም ስትሆን ማየት አልፈለገምና ሊገድላት ወስኗል። በዛ በተረገመው ምሽት ቁርጡን ለማወቅ ወደ እርሷ ዘንድ ከሄደም በኋላ ቀደም ብላ ካረን ያዘዘችው ፒዛ ደርሷል። ካረንም ቀጠለችና ግንኙነታቸው ከዚህ በኋላ እንደማይቀጥል አስረዳችው። ይህን ጊዜ ቲም በብስጭት ራሱን መቆጣጠር አቅቶት በስለት አንስቶ 17 ጊዜ ሰውነቷን በተደጋጋሚ ወጋት። ሕይወቷ ካለፈ በኋላም በደሟ በግድግዳው ላይ የቀደመ ፍቅረኛዋን ስም በመጻፍ ተጠያቂነቱን በቀድሞ ፍቅረኛዋ ሮክ ላይ ለማላከክ የቻለውን ሞከረ። ከእነዚህ የጭካኔ ደቂቃዎች በኋላም ከቀረበው ፒዛ ውስጥ ሶስቱን ቁራጮች አንስቶ ተመገበና እብስ ማለትም መረጠ። እሱ ከነፍሰ ገዳይነት ለማምለጥ ሲል በሟች የቀኝ እጅ ጣቶች ተጠቅሞ የሟችን የቀድሞ ፍቅረኛ ስም ሮክ ብሎ ሲያስጽፋት ያላወቀው ነገር ሟች ካረን ግራኝ እንደነበረች ነው። ከገደላት በኋላም ከቀረበው ፒዛ ላይ ሶስት ቁራጮችን ወይም ፒሶችን ሲጎርስ የዲኤንኤ አሻራው በካርቶኑ ላይ እንደቀራ ላስተዋልም ነበር። ከምንም በላይ ግን እወዳታለሁ የሚላት ካረንን በስለት በተደጋጋሚ እየወጋ ወደ ሞት ደጃፍ እየወረወራት ባለበት ቅጽበት ላይ ካረን ራሷን ለመከላከል ባደረገችው ጥረት በጥፍሮቿ ውስጥ የነፍሰ ገዳዩ ቲም የገላው ብጣሾች ትክክለኛ ማስረጃ ባጠረበት ከእርግጠኝነት ይልቅ ፍንጮች ብቻ በበረከቱበት የግድያ ወንጀል ላይ ብርቱና ሊያወላውሉ የማይችሉ ማስረጃዎች ሆኑና ወንጀሉን በሌላ አላኮ እብስ ሊል የነበረውን ነፍሰ ገዳይ ፍርድ ቤት ለመገተር አበቁ። ወንጀሎችን በማስረጃ ማረጋገጥ እንደሚችሉ እርግጠኛ የሆኑት መርማሪዎችም በአቃቤ ሕግ ክስ አስመርተው ጠርጣሪውን ቲም ፍርድ ቤት አቆሙት። ፍርድ ቤቱም የቀድሞ የወንጀል ታሪኩን መለስ ብሎ ያገላብጥ ከቆየ በኋላ አሁን ደግሞ እጅግ አሰቃቂ በሆነ ምክንያት በመዋች ካረር ላይ 17 ጊዜ በስለት በመውጋት ለፈጸመው የግድያ ወንጀል በእርግጥም ቲም ጥፋተኛ እንደሆነ ወሰነበትና ምሕረት የሌለው የዕድሜ ልክ እስራት ውሳኔን የመጨረሻው ብያኔ አድርጎ በቲም ላይ አስተላለፈበት።